የድምፃዊ አንዷለም ጎሳ የቀድሞ ፍቅረኛ ለህዝብ ይፋ ባደረገችው አስደንጋጭ ምስክርነት በአርቲስቱ ዙሪያ ያለው ጥቁር ጥላ ይበልጥ እየጎላ መጥቷል። ሊገድላት በተደጋጋሚ ሞክሮ እንዳልተሳካለት፣ እንዲሁም በተደጋጋሚ ይደበድባት እንደነበር የተናገረችው የቀድሞ ፍቅረኛው የአንዷለምን ባህሪና የቀነኒ አዱኛን ሞት ጉዳይ በተለየ መልኩ እንድንመለከተው አስገድዶናል። ይህ ምስክርነት በቀነኒ ሞት ዙሪያ የተሰበሰቡ መረጃዎችን በአዲስ መልክ የሚያጠናክርና የምርመራውን አቅጣጫ ሊለውጥ የሚችል ነው። ቀደም ሲል አንዷለም በቀነኒ ላይ አካላዊ ጥቃት ይፈጽምባት እንደነበር የሚጠቁሙ መረጃዎች ወጥተው ነበር። አሁን ደግሞ ተመሳሳይ ባህሪ በሌላ ሴት ላይ መፈጸሙ መረጋገጡ አንዷለም ተደጋጋሚ የጥቃት ባህሪ እንዳለውና ይህ ባህሪው ለቀነኒ ሞት ምክንያት ሊሆን እንደሚችል ይጠቁማል። የቀድሞ ፍቅረኛው ምስክርነት በዋናነት የሚከተሉትን ነጥቦች ያጎላል። አንደኛው የግድያ ሙከራ ሲሆን አንዷለም የቀድሞ ፍቅረኛውን ለመግደል መሞከሩ እጅግ አስደንጋጭና የወንጀል ድርጊት ነው። ይህ ድርጊት አንዷለም ለቁጣ ሲጋለጥ ህይወትን ለማጥፋት የማይመለስ መሆኑን ያሳያል። ሁለተኛው ተደጋጋሚ ድብደባ ነው። የቀድሞ ፍቅረኛው አንዷለም በተደጋጋሚ ደበድባት እንደነበር መናገሯ የቤት ውስጥ ጥቃት በአንዷለም ህይወት ውስጥ ስር የሰደደ ችግር እንደነበር ያሳያል። ሶስተኛው የተመሳሳይ ባህሪ መደጋገም ነው። አንዷለም በቀነኒ እና በቀድሞ ፍቅረኛው ላይ ተመሳሳይ የጥቃት ባህሪ ማሳየቱ፣ ይህ ባህሪው ለአንድ ግለሰብ ብቻ የተወሰነ እንዳልሆነና ምናልባትም ሌሎች ሴቶችም የዚህ ጥቃት ሰለባ ሊሆኑ እንደሚችሉ ይጠቁማል። ይህ አዲስ መረጃ በፖሊስ ምርመራ ውስጥ ትልቅ ቦታ ሊሰጠው ይገባል። ፖሊስ የቀድሞ ፍቅረኛውን ቃል በጥንቃቄ መመርመር፣ የምትናገረውን እውነት የሚያረጋግጡ ተጨማሪ ማስረጃዎችን መሰብሰብና የአንዷለምን ያለፈ ታሪክ በጥልቀት መመርመር አለበት። ከዚህ ምስክርነት በመነሳት የሚከተሉት ጥያቄዎች መመለስ አለባቸው። የግድያው ሙከራ እንዴት ነበር የተፈጸመው? ምን አይነት መሳሪያ ተጠቅሟል? ድብደባው ምን ያህል ጊዜ ተፈጽሟል? ምን አይነት ጉዳቶችስ ደርሶባታል? የቀድሞ ፍቅረኛው ስለዚህ ጉዳይ ለፖሊስ ወይም ለሌላ አካል አሳውቃ ነበር? አንዷለም ከዚህ ቀደም በሌሎች ሴቶች ላይ ተመሳሳይ ጥቃት አስፈጽሞ ያውቃል? የቀነኒ አዱኛ ሞት ምርመራ አሁን ከደረሰበት ደረጃ አንጻር ሆን ተብሎ የተፈጸመ ግድያ የመሆን እድሉን እያሳየ ነው። የአንዷለም የቀድሞ ፍቅረኛ ምስክርነት ይህንን መላምት የሚያጠናክርና የፍትህ አካላት እውነቱን ለማውጣት የሚያደርጉትን ጥረት ሊያግዝ የሚችል ነው። የዚህ ጉዳይ ውጤት በኢትዮጵያ ውስጥ ለሴቶች ደህንነትና ለፍትህ ስርዓቱ ትልቅ ትርጉም ይኖረዋል። የወጣቷ ሞዴል እና የማስታወቂያ ባለሙያ ቀነኒ አዱኛ አሟሟት መላ ኢትዮጵያን በሀዘን ያጨለመና በርካታ ያልተመለሱ ጥያቄዎችን ያስነሳ ክስተት ነው። ከመጀመሪያው የፖሊስ መግለጫ ጀምሮ የአባቷ አቶ አዱኛ ዋቆ የፍትህ ጥሪ የወንደሰን በጋሻው ምስክርነት፣ በማህበራዊ ሚዲያ የተሰራጩ መረጃዎች፣ የፍርድ ቤት ሂደቶች፣ የአንዷለም ጎሳ የቀድሞ ፍቅረኛ አስደንጋጭ ምስክርነት፣ ሁሉም መረጃዎች ተደምረው ሲታዩ የቀነኒ ሞት ሆን ተብሎ የተፈጸመ ግድያ ሊሆን ይችላል የሚለውን መላምት እያጠናከሩት ነው። ከፖሊስ በተገኘው መረጃ መሰረት ቀነኒ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከምትኖርበት ባለ አምስት ፎቅ አፓርታማ ላይ ወድቃ ህይወቷ አልፏል። ፖሊስ ምክንያቱ ባልታወቀ ሁኔታ ከማብሰያ ክፍሉ በረንዳ ላይ መውደቋን ቢገልጽም ይህ አገላለጽ በራሱ ክፍተት ያለበትና ለብዙ ጥርጣሬዎች በር የከፈተ ነው። በወቅቱ በቤቱ ውስጥ የነበረው ባለቤቷ ድምፃዊ አንዷለም ጎሳ በቁጥጥር ስር ውሎ ምርመራ እየተደረገበት ነው። የቀነኒ አባት አቶ አዱኛ ልጃቸው ራሷን የማጥፋት ባህሪም ሆነ ምክንያት እንደሌላት በመግለጽ የልጄን እውነት አፈላልጉኝ ደሟን አውጡልኝ ሲሉ ያቀረቡት የፍትህ ጥሪ በመላ ሀገሪቱ አስተጋብቷል። አንዷለምን በቀጥታ አግኝቶ ማነጋገር እንደሚፈልጉ መግለጻቸው በልጃቸው ሞት ላይ ያላቸውን ጥርጣሬም ያሳያል። ስለ ቀነኒ እና አንዷለም ግንኙነት ሲናገሩ አብረው ለሁለት ዓመት ያህል በጮኝነት መቆየታቸውን እንጂ በትዳር ደረጃ እንዳልነበሩ አስረድተዋል። የቀነኒ የቅርብ ጓደኛ ወንደሰን በጋሻው ደግሞ በቀነኒ የመጨረሻ ቀን አብሯት እንደነበርና የልደት ፎቶዎችን ሲያነሳት እንደዋለ ገልጿል። ማታ አንድ ሰዓት ላይ በሰላም መለያየታቸውን መናገሩ በወቅቱ ምንም ዓይነት አሳሳቢ ሁኔታ እንዳልነበር ይጠቁማል። ይህም ራስን የማጥፋት መላምትን በተወሰነ ደረጃ የሚያጠራጥር ነው። ከላይ የተጠቀሱት መረጃዎች እንደተጠበቁ ሆነው የሚከተሉት አጠራጣሪ ሁኔታዎችና የምርመራ አቅጣጫዎች ጎልተው ይታያሉ። አንደኛው ምክንያቱ ያልታወቀ ሁኔታ። ይህ አገላለጽ አሁንም ድረስ ክፍተት አለው። ድንገተኛ አደጋ፣ ራስን ማጥፋት ወይስ ግድያ የሚሉት ጥያቄዎች ቁልፍ ናቸው። ሁለተኛ፣ የሌሊት 10 ሰዓትና የማብሰያ ክፍል በረንዳ ክፍተቱ በምሽት መሆኑና ከማብሰያ ክፍል በረንዳ ላይ መውደቋ ተጨማሪ ምርመራ ያስፈልገዋል። ሶስተኛ፣ የአንዷለም ሚና አንዷለም በወቅቱ በቤት ውስጥ ነበር። ለፖሊስ ምን አይነት ቃል ሰጥቷል? ቃሉ ከሌሎች ማስረጃዎች ለምሳሌ ከአስክሬን ምርመራ፣ ከቴክኒክ ምርመራዎች፣ ከምስክሮች ቃል ጋር ይጣጣማል? አራተኛ፣ የቤት ውስጥ ጥቃት ታሪክ አንዷለም በቀነኒ ላይ በተደጋጋሚ አካላዊ ጥቃት ይፈጽምባት እንደነበር የሚገልጹ መረጃዎች መውጣታቸው፣ አሁን ደግሞ የቀድሞ ፍቅረኛው ተመሳሳይ ምስክርነት መስጠቷ ጉዳዩን ወደ ከባድ የቤት ውስጥ ጥቃትና ሊከሰት ወደሚችል ግድያ እየቀየረው ነው። የቀድሞ ፍቅረኛው አንዷለም እሷንም ሊገድላት በተደጋጋሚ እንደሞከረና እንደሚደበድባት መናገሯ የአንዷለምን የጥቃት ባህሪ የሚያሳይና በቀነኒ ላይ የፈጸመው ድርጊት ሆን ተብሎ የተደረገ የመሆኑ እድሉን የሚጨምር ነው። አምስተኛ የዘጠኝ ሰዓቱ ክፍተት ወንደሰንና ቀነኒ ከተለያዩበት ማታ አንድ ሰዓት እስከ ቀነኒ ሞት ሌሊት 10 ሰዓት ድረስ ያለው የዘጠኝ ሰዓት ልዩነት ወሳኝ ነው። በዚህ ጊዜ ውስጥ ምን ተከሰተ? የሚለው ጥያቄ መመለስ አለበት። ፖሊስ እስካሁን ባደረገው ምርመራ አሻራ ማንሳቱን አስከሬዱን ለምርመራ መላኩንና የሰዎችን ማስረጃ በማሰባሰብ ላይ መሆኑን ገልጿል። ይሁን እንጂ የምርመራ ሂደቱ የሚከተሉትን ነጥቦች በማካተት መጠናከር አለበት። አንደኛ፣ የቴክኒክ ምርመራ፣ የቀነኒና የአንዷለምን ሞባይል ስልኮች፣ የማህበራዊ ሚዲያ አጠቃቀማቸውን፣ የባንክ ሂሳብ እንቅስቃሴዎችን፣ የስልክ ጥሪዎችንና ሌሎች መረጃዎችን መመርመር። ሁለተኛ፣ የምስክሮች ቃል የወንደሰንን የአቶ አዱኛን፣ የጎረቤቶችን፣ የህንፃውን ጥበቃዎች፣ የቀድሞ የአንዷለምን ፍቅረኛንና ሌሎች የቅርብ ሰዎችን ቃል መቀበልና እርስ በርስ ማመሳከር። ሶስተኛ የአስክሬን ምርመራ የሞቷን ትክክለኛ ምክንያት ለማወቅና በሰውነቷ ላይ የድብደባ ምልክቶች ካሉ ለማረጋገጥ። አራተኛ የአንዷለም ያለፈ ታሪክ ምርመራ፣ ከዚህ በፊት በሌሎች ሴቶች ላይ ጥቃት ፈጽሞ እንደሆነ የቁጣ ችግር እንዳለበት ወይም ሌሎች አጠራጣሪ ባህሪያት እንዳሉት ማጣራት። የቀነኒ አዱኛ ሞት ከቀላል አደጋ ወይም ራስን ከማጥፋት የዘለለ ቀደም ሲል የነበረ የቤት ውስጥ ጥቃትና ምናልባትም ሆን ተብሎ የተፈጸመ ግድያ ውጤት ሊሆን እንደሚችል የሚያሳዩ በርካታ መረጃዎች ወጥተዋል። የአንዷለም ጎሳ የቀድሞ ፍቅረኛ ምስክርነት ይህንን መላምት የሚያጠናክርና የምርመራውን አቅጣጫ በግልጽ የሚያሳይ ነው። የፍትህ አካላት የቀረቡትን መረጃዎች በሙሉ በጥልቀት በመመርመር እውነቱን ለህዝብ ይፋ ማድረግ አለባቸው። የቀነኒ ሞት ለሌሎች የቤት ውስጥ ጥቃት ሰለባዎች የፍትህ በር የሚከፍትና በኢትዮጵያ ውስጥ የሴቶች ደህንነት እንዲጠበቅ የሚያደርግ ትልቅ እርምጃ ሊሆን ይገባል። ይህ ጉዳይ የፍትህ ስርዓቱ ምን ያህል ገለልተኛ፣ ፍትሐዊና ውጤታማ እንደሆነ የሚፈተንበት ነው። አበቃን። ቸር ጊዜ ተመኘን።